ጣናችን ቤተሰቦች ሰላማችሁ ብዛበ ያላችሁበት፣ እኔ በጣም ደህና እግዚአብሔር ይመስገን። እንኳን ወደ ንስራ አካዳሚ ዩቲብ ቻናል በሰላም መጣችሁ። ለዚህ ዩቲብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲብ ቻናል መሰረታዊ እንግሊዝኛ ትምህርትን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ለጀማሪ ተማሪዎች ጀማሪ ተማሪዎች እንግሊዝኛ እንዴት ማንበብ እንዳለባቸው ጀማሪ ተማሪዎች እንግሊዝኛ እንዴት መጻፍ እንዳለባቸው ጀማሪ ተማሪዎች በእንግሊዝኛ ሀሳባቸው እንዴት መግለጽ እንዳለባቸውና በእንግሊዝኛ እንዴት ማውራት እንዳለባቸው በዚህ ዩቱብ ቻናል እየተመማርን እንገኛለን። ሰሞኑን ደግሞ የ30 ቀን ትምህርት ጀምረን ዛሬ ቀን ሀያ አንድ ላይ ደርሰናል ማለት ነው። ወደ ትምህርቱ ከመግባቴ በፊት ግን ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በኢሞ በቴሌግራም በዙም በዋትሳፕ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ። ያለምንም ኢንተርኔት መቆራረጥ መመማር እንችላለን። ሀይበሉን ደውሉን፣ መመማር እንችላለን ማለት ነው። ኦኬ ወደ ዛሬው ትምህርት ልግባ። እስክርብቶና ወረቀት መያዛችሁ እንዳትረሱ። የእንግሊዝኛ ቋንቋ ለጀማሪዎች ተከታታይ ትምህርት ይላል። የሰላሳ ቀን ትምህርት ቀን ሀያ አንድ ቻለንጅ ሀያ አንድ ደርሰናል ማለት ነው። በዛሬ ትምህርታችን ወይም በዛሬ ቪዲችን ደግሞ ፎከስ አድርገን የምናየው ብዙ ጊዜ አይ አም ብለን ቨርባይ ንጂ አይ አም አይ አም አሁን እየተደረገ ያለን ነገር አይ አም ብለን ከዛ ኢት ከሆነ ኢቲንግ፣ ድሪንክ ከሆነ ድሪንኪንግ ቨርቡ ላይ አይንጂ ጨምርበታለሁ ማለት ነው። ስለዚህ አይ አም ብለን ቨርባይ ንጅ። ይሄ ለምን ነው የሚጠቅምታላችሁኝ? አሁን እያደረግን ያለውን ነገር ለመግለጥ። በሌላ አጠራር ፕሬዘንት ኮንቲኒስ ቴንስ ይባላል። ስለ ቴንስ ሌላ ጊዜ ሰፋ አድርጌ አስተምራችኋለሁ ማለት ነው። ስለዚህ አሁን እያደረግን ያለውን ነገር አይ አም ብለን ቨርቫይንጅ ከተጠቀምን አሁን እያደረግን ያለውን ነገር ለመግለጥ መጠቀም እንችላለን ማለት ነው። ኦኬ ልጀምር። አይ አም ድሪንኪንግ፣ አይ አም ድሪንኪንግ። አያችሁ አይ አም ድሪንክ የሚለው ቨርቫይንጅ ጨመርኩበትና፣ ድሪንኪንግ፣ አይ አም ድሪንኪንግ ስለዚህ እንደዚህ ከሆነ አሁን እየተደረገ ያለ ነገር ነው ማለት ነው። እየጠጣው ነው። መቼ ነው የምጠንጠ አሁን ማለት ነው። አይ አም ድሪንኪንግ ካልኩኝ እየጠጣው ነው እያልኩ ነው ማለት ነው። ስለዚህ አይ አም ድሪንኪንግ ማለት ማለት ነው፣ እየጠጣው ነው። አሊያም ደግሞ እየጠጣው ነው ማለት ስትፈልጉ ደግሞ ምን ትላላችሁ ማለት ነው? አይ አም ድሪንኪንግ ትላላችሁ ማለት ነው። ኦኬ ቀጣይ ደግሞ አይ አም ኢቲንግ፣ አይ አም ኢቲንግ ኢት ማለት መብላት ማለት ነው። አይ አም ኢቲንግ ካልኩ ደግሞ እየበላው ነው። መቼ? አሁን። አይ አም ኢቲንግ በአንድ ላይ አይ አም ኢቲንግ፣ አይ አም ኢቲንግ፣ እየበላው ነው። ምን እያደረግኩ ነው? እየበላው ነው። ሶ እናንተ አንድ ነገር አሁን እያደረግኩ ነው ማለት ስትፈልጉ ምን ብያቸዋለሁ? አይ አም ተጠቀሙና ከዛ ኢት ከሆነ ኢቲንግ፣ ድሪንክ ከሆነ ድሪንኪንግ ማለት ነው። ስለዚህ አያ ሚቲንግ ማለት እየበላው ነው ማለት ነው። አያ ሚቲንግ እየበላው ነው። ኦኬ አይ አም ለርኒንግ ለርን ማለት መማር ማለት ነበር። አያም ለርኒንግ ካልኩኝ እየተማርኩ ነው። አይ አም ለርኒንግ አይ አም ለርኒንግ ምን ማለት ነው? እየተማርኩ ነው ማለት ነው። ለርን ማለት ምን ማለት ነው ብያችኋለሁ። ለርን ማለት መማር ማለት ነው። አይ አም ለርኒንግ ካልኩ ደግሞ እየተማርኩ ነው። አይ አም ለርኒንግ እየተማርኩ ነው እያልኩ ነው ማለት ነው። ኦኬ ቀጣይ ደግሞ አይ አም ካሚንግ። ካም ማለት መምጣት ማለት ነበር። አይ አም ካሚንግ ካልኩኝ እየመጣው ነው። አይ አም ካሚንግ፣ እየመጣው ነው። አይ አም ካሚንግ ካልኩኝ እየመጣው ነው እያልኩ ነው ማለት ነው። ስለዚህ እየመጣው ነው ማለት ስትፈልጉ ምን ትላላችሁ ማለት ነው? አይ አም ካሚንግ ትላላችሁ ማለት ነው። ኦኬ ቀጣይ ደግሞ አይ አም ሪዲንግ አይ አም ሪዲንግ ሪድ ማለት ማንበብ ማለት ነበር። አይ አም ሪዲንግ ስል ደግሞ እያነበብኩ ነው። ምን እያደረግኩ ነው? እያነበብኩ ነው። መቼ እንደተበባል ነው? አሁን ማለት ነው። ስለዚህ አይ አም ሪዲንግ ካልኩኝ እያነበብኩ ነው እያልኩ ነው ማለት ነው። አይ አም ሪዲንግ። ኦኬ ቀጣይ ደግሞ አይ አም ፕሌይንግ ፕሌይ ማለት መጫወት ማለት ነበር። አይ አም ፕሌይንግ ታልኩኝ እየተጫወትኩ ነው። አይ አም ፕሌይንግ እየተጫወትኩ ነው አያችሁ አይ አም ፕሌይንግ እየተጫወትኩ ነው እያልኩ ነው ማለት ነው። ኦኬ ቀጣይ አይ አም ራይቲንግ ራይት ማለት መጻፍ ማለት ነው። አይ አም ራይቲንግ ታልኩኝ እየጻፍኩ ነው። አይ አም ራይቲንግ እየጻፍኩ ነው። አይ አም ራይቲንግ ካልኩኝ እየጻፍኩ ነው። አሊያም ደግሞ እየጻፍኩ ነው ማለት በእንግሊዝኛ ስትፈልጉ ምን ትላላችሁ ማለት ነው። አይ አም ራይቲንግ ትላላችሁ ማለት ነው። አይ አም ራይቲንግ ኦኬ አይ አም ዌይቲንግ ወይት ማለት መጠበቅ ማለት ነበር። አይ አም ዌይቲንግ ካልኩ ደግሞ እየጠበቅኩ ነው። አይ አም ዌይቲንግ እየጠበቅኩ ነው። ሶ አይም ዌይቲንግ እየጠበቅኩ ነው ማለት ነው ማለት ነው። ኦኬ አይ አም ቲቺንግ ቲች ማለት ማስተማር ማለት ነበር። ቲቺንግ ካልኩ ደግሞ እያስተማርኩ ነው እያልኩ ነው ማለት ነው። አይ አም ቲቺንግ አሁን እኔ ምን ብዬ መናገር ይችላል ማለት ነው። አም ቲቺንግ እያስተማርኩ ስለሆነ አይም ቲችንግ ማለት እችላለሁ ማለት ነው። ሶ አያም ቲቺንግ ማለት እያስተማርኩ ነው። አለም ደግሞ እያስተማርኩ ነው ማለት ስፈልጉ ምን ትላላችሁ ማለት ነው። አያም ቲችንግ ትላላችሁ ማለት ነው። ኦኬ፣ ቀጣይ ደግሞ አም ጎይንግ ጎ መሄድ ነው። አያም ጎይንግ ታልኩ ደግሞ እየሄድኩ ነው። አም አይ አም ጎይንግ እየሄድኩ ነው እያልኩ ነው ማለት ነው። አያም ጎይንግ እየሄድኩ ነው። ኦኬ አይ አም ክሊኒንግ ክሊን ማለት ማጽዳ ማለት ነበር። አይ አም ክሊኒንግ ታልኩ ደግሞ እያጸደው ነው። አይ አም ክሊኒንግ እያጸደው ነው። አም ክሊኒንግ እያጸደው ነው እያልኩ ነው ማለት ነው። ኦኬ ቀጣይ ደግሞ አይ አም ቶኪንግ ቶክ ማለት ማውራት ማለት ነበር። ቶኪንግ ይታልኩ ደግሞ እያወራው ነው እያልኩ ነው ማለት ነው። አይ አም ቶኪንግ አይ አም ቶኪንግ ምን ማለት ነው? እያወራው ነው። ስለዚህ አይ አም ቶኪንግ ይታልኩ ምን እያልኩ ነው ማለት ነው እያወራሁ ነው እያልኩ ነው ማለት ነው። አይ አም ቶኪንግ እያወራሁ ነው። ሶ በዛሬ ትምህርታችን አይ አም ብለን ከእሱ ቀጥሎ ቨርባይንጂ ከመጣ አሁን እያደረግን ያለውን ነገር ለመግለጥ እንጠቀማለን ብለናል ማለት ነው። ስለዚህ ልብ በሉ አይ አም አም መታ ከእሱ ቀጥሎ ቨርባይንጂ ወይም ቨርባይንጂ ማለት ነው ማለት ነው። ድሪንክ የነበረው ድሪንኪንግ አይንጂ መጨመርን ቨርቡ ላይ ማለት ነው። እሱ ከመጣ ስራው አሁን እየሰራ ነው ነው አሁን እያደረግነው ነው ማለት ነው። ስለዚህ እሱን ለመግለጽ ሞክረናል ማለት ነው። አንድ ድገምላችሁ። እየጠጣሁ ነው ማለት ብፈልጉ አያም ድሪንኪንግ ትላላችሁ። እየጠጣሁ ነው። መቼ? አሁን። አሁን እያደረጋችሁ ያለፈ አይደለም፣ የወደፊት አይደለም። መቼ ነው እየሰራችሁት ያለ? አሁን ማለት ነው። ስለዚህ እየጠጣሁ ነው ማለት ስትፈልጉ ምን ትላላችሁ ማለት ነው። አያም ድሪንኪንግ። እየበላሁ ነው። አያም ኢቲንግ፣ አያም ኢቲንግ። እየተማርኩ ነው። አያም ለርኒንግ፣ አያም ለርኒንግ። እየመጣሁ ነው

እየሄድርኩ ነው። አይ አም ጎይንግ አይ አም ጎይንግ። እያጸዳው ነው። አይ አም ክሊኒንግ አይ አም ክሊኒንግ። እያወራው ነው። አይ አም ቶኪንግ አይ አም ቶኪንግ ማለት እንችላለን ማለት ነው። ሶ አይ አም ከሚለው ቀጥሎ ቨርባይንጂ ካለ ስራው አሁን እየተሰራ ወይም አሁን እየተደረገ እንደሆነ ማወቅ አለብን ማለት ነው። ከዚህ በኋላ አሁን እያደረጋችሁት ያለውን ነገር በእንግሊዝኛ ለመናገር እንዳትቸገሩ ማለት ነው። አያም ብላችሁት ጀምሩና እየጠጣችሁ ከሆነም አያም ድሪንኪንግ ትላላችሁ። እየበላችሁ ከሆነም አያም ሚቲንግ ትላላችሁ። እየተማራችሁ ከሆነም አያም ለርኒንግ ትላላችሁ። እየሄዳችሁ ከሆነ ደግሞ አያም ጎይንግ። እያነበባችሁ ከሆነም አያም ሪዲንግ። እየተጫወታችሁ ከሆነም አያም ፕሌይንግ። እየጻፋችሁ ከሆነም አያም ራይቲንግ። እየጠበቃችሁ ከሆነም አያም ዌይቲንግ። እያስተማራችሁ ከሆነ አያም ቲችንግ። እያጸዳችሁ ከሆነም አያም ክሊኒንግ። እያወራችሁ ከሆነም አያም ቶኪንግ ማለት እንችላለን ማለት ነው። ስለዚህ የዛሬ ትምህርታችን ይህን ይመስል ነበረ። መጀመሪያ ላይም እንደነገርኳችሁ ሰዓት ያላችሁና ትምህርቱን ኦንላይን ከኛ ጋር መማር ለምትፈልጉ ልጆች እኛ ትምህርቱን ያለምንም ኢንተርኔት መቆራረጥ በዙም በቴሌግራም በኢሞ በዋትሳፕ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር አለላችሁ። ሀይበሩን ደውሉልን መመማር እንችላለን ማለት ነው። ስለነበረን ቆይታ ከልብ አመሰግናለሁ። ቴንክዩ